ይህን ነገር ማረጋጋትና ማረጋገጥ ሳይገባን አይቀርም ቤተሰብ እንደዚህ አይነት ቅሌት ላይ ቆማችሁ ማለት ነው ነገሩ ይፈጠርም አይፈጠርም ላየው ሰው ለማስረዳት በጣም ይከብዳል ሳምንቱ ሙሉ ስንጨቃጨቅበት የነበረው ፖይንት ምንድን ነው ሀይሚ የሰማችው ነገር ምን ያህል እውነት ነው አይደለም ታውጣ አታውጣ ስንል ነበር አይደለም እመነኝ ብላ እንዴት ነው ልታስረዳው የምትችለው በጣም ነው የሚከብደው ባይፈጠርም ቢፈጠርም ጉዳዩ በጣም አስቸጋሪ ነው። ይሄ ለማስረዳት በአይኑ እያየ የነበረውን ታሪክ ምንም ሊሰማት አይችልም። ያልተፈጠረውን ታሪክ አይምሮ ላይ ኦልሬዲ ስለፈጠረ እሱ በምንም ተአምር ሊረዳት አይችልም። ልትመተኝ ነው እ ሴት ነሽ ልትመተኝ ነው። ኖ አይደለም፣ ሴት ነሽ ብ- ስነ ስርዓቱ አይምሮ ያሰበውን ማድረግ አለብን። ምክንያቱም አይምሮ ያሰበውን አንተ ያው ነህ ከእንደገና ደግሞ በእሷ ግብግብ ተረጋጋ ትረጋጉ ልንል ነው ማለት ይሄ ነገር በጣም እየሰፋ ነው ከዚህ በኋላ የመገናኘት እድላቸው የበለጠ እየሻከረ እየሻከረ እየሻከረ ሄደ ማለት ነው ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ዛሬም እንደምንለው ዘወትር ሰላማችሁ ብዝት ይበልልኝ ዛሬ የሚገርማችሁ በቃ የደስታ የፌሽታ ቀን ነው መሰለኝ ብሩኬ አበባ ይዞ ነው ከች ያለው ሃይሚን ይቅርታ ለመጠየቅ የተፈጠረውን ነገር ምናምን በራሴ መንገድ አረጋጋለሁ ምናምን ብሎ ፏ ድምቅ ብልጭ ብሎ ነው የመጣው እኔም ደስ ብሎኛል። ባይዘዌ ሁለቱ በቃ ሊታረቁ ምናምን ከሆነ በጣም የሚገርም ነገር ነው የሚሆነው። በጣም ደስ የሚል ነገር ነው ብዬ አስባሉ የእውነት እና በዛ ላይ ደግሞ ሌላው ነገር ሀይሜ ሁለት መቶ ሀምሳ ሺህ ቤተሰብ ገብታለች። ይህንንም አስመልክቶ ነው ብሩኬ በቃ ሰርፕራይዝ ላርጋት ምናምን እያለ እየተዘጋጀ ያለው። ባይዘዌ በዚህ አጋጣሚ እዚህ ቤተሰብ ተቀላቅላችሁ ይህን ቪዲዮ የምታዩ የእኛም ቤተሰብ መሆን ሰብስክራይብ ማድረግ እንዳትረሱ። እስቲ ብሩኬ እንዴት አድርጎ ሰርፕራይዝ አድርጓት እንግዲህ ተስማምቶ እርቃቸውን ዛሬ ሰለብሬት የምናደርግበት ቀን የሚሆን ይመስለኛል። ወደ ሃይሚ ጋ ሊሄድ ነው ብሩኬ። እዛው ባለችበት ቤቷ ሄዶ ሰርፕራይዝ ሊያደረጋት ያሰበው አብራችን ቆዩና ደስታችንን እናብስር። እንግዲህ ይመችሽ። ለማንኛውም ሃይሚ ጋ ሄደን ሰርፕራይዝ እናደርጋታለን። አብራችሁ

አረ ቤተሰብ ምንድን ነው? አረ ቤተሰብ ምንድን ነው? ይሄኛው ደግሞ ምን ታሪክ ነው? አይሚ ቤት ደግሞ ይሄኛው ምን ይሰራል? ማን ነው እሱ? ከየት ነው የመጣው ዛሬ? አረ ይሄ ደግሞ ሌላ ታሪክ ሊሆን ነው መሰለኝ። ወንድሟ ነው ብቻ ብለን እናስብ እንጂ ሌላ ወንድም ደግሞ እስካሁን ያላየነው ያልተዋወቁት፣ ምናምን ብሩኬ አዲስ የሆነበት ወንድም ይኖራታል ብዬ አላስብም እኔ። እንጃ ብቻ በጣም የሚጦዝ ይመስለኛል። ከባድ ነገር ምን ማለት ነው? ምን ታደረጋለ እንዴ? ወንድም ማን ነው እሱ ማን ነው እሱ? ምን ዝም ትያለች? ማን ነው? ምን አትዋወቂም? እኔ መ የት ነው የምትዋወቁት? ይሻላል እንደዚህ እንሰካከስ ይመጣዋል። እንደዚህ ይሻላል ሁለቱም ይሁን ምንም ይሁን ግን ይመጣዋል ወይ እኮ ይመጣዋል ወይ ይመጣል እንደዚህ ማን ነው እኮ አልኩሽ ምንድን ነው ያየሁትን የጠየኩት እኮ አይደል ይህን ነገር ማረጋጋትና ማረጋገጥ ሳይገባን አይቀርም ቤተሰብ የእውነት አሁን አይሚ በዚህ መንገድ እየመለሰችለት ከሆነ እንዳለችው አሟት መንገድ ላይ ይዟት የመጣ ሰው ከሆነ ብሩኬ እንደዚህ ቱግ ብሎ ምናምን ደፉ በጫረበት ነገር በአረጋግታ መንገር ምችል አይመስለኝ ባይ ዘ ዌይ ባለፈው ብያችሁ ነበር በሱ መንገድ የመጣው ኬዝ አሁን ደግሞ በእሷ መንገድ ለጥፎ ሊያመጡባት ይችላሉ ብያችሁ ነበር ይሄ እንደዛም ሊሆን ይችላል ላይሆንም ይችላል እንዳለችው አሟትም ሊሆን ይችላል ይችላል ምናምን። እንግዲህ መንገድ ላይ በአጋጣሚ ሊሆን ይችላል ያገኛት። ያው ሀይሚን እንደዚህ አንጠበቃትም። አክቹዋሊ ማንም ሰው እኔ አልጠረጠርም እንደዚህ ምናምን ብዬ አሁን እየሰከሱት ምናምን ብዬ አላስብም። ግን ተረጋግቶ እስኪ ለማስረዳት ብትሞክር አሪፍ ይመስለኛል እንጂ ይሄ ነገር በጣም እየከፋ ነው። ወይ እዚህ በተረጋጊና ለምን አትወራትም? አይ ችግር የለውም በእናትህ አሁን ሀይሚ የተቀባይነት አለው አሁን ምን ሳደርጋዬ ምናምን አይደለም አለው የተቀባይነት አለው። ኧረ ይመችሽ ይመችሽ። ና ራህና ና ናኒድ በቃ የመጣሁበት ምክንያት ነገርኩሽ። ይቅርታ ሳልጠይቅሽ ነበር፣ ገብቶሻል። እኔ እና አንቺ ክሊር አድርገን አጥፍቼ ከሆነ ይቅርታ ጠይቄ ሰላም ለመሆን ነበር የመጣሁ። ከበር ነው እኮ የምር፣ ቤተሰብ እንደዚህ አይነት ቅሌት ላይ ቆማችሁ ማለት ነው። ነገሩ ይፈጠርም አይፈጠርም ላየሁ ሰው ለማስረዳት በጣም ይከብዳል። እዚህ ጋር ብሩኬ በሌለበት ሌላ ሰው ቤቷ ሆኖ ሲያገኝ ብሩኬ ምን ሊሰማው እንደሚችል አስቡት። እንኳን ብሩኬ እንዲህ በአይኑ አይቶ ይቅርና ሀይሚ በወሬ በሰማችው ነገር እንኳን ምን ያህል እንደተሰማ ታውቃላችሁ። ሳምንቱ ሙሉ ስንጨቃጨቅበት የነበረው ፖይንት ምንድን ነው ሃይሚ የሰማችው ነገር ምን ያህል እውነት ነው አደለም ታውጣ አታውጣ ስንል ነበር አደለ ይሄው አሁን ደግሞ ብሩኬ በአይኔ ያየው ያለውን ነገር ሃይሚ ምን ብላ ነው የምታስረዳው ይውላችሁ ብሩኬ አሁን ባለፈው የማንፈርድበት ምክንያት የነበረው ይሄ ነው ያላየው ነገር ላይ እኔ ምን እንደሆነ አላቅም እያለ ተረዳ ስንለው ነበር እመን ስንለው ነበር አሁን እዚህ ጋር እመነኝ ብላ እንዴት ነው ልታስረዳው የምትችለው ሃይሚ በጣም ነው የሚከብደው። ባይፈጠርም ቢፈጠርም ጉዳዩ በጣም አስቸጋሪ ነው፣ ይሄ ለማስረዳት አሁን የሁለቱም መረጋጋት እራሱ ለመጠየቅ በጣም ከባድ ነው። እኔ እንጃ ልጁ ምን ያህል ጊዜ ቆይቶ እንደሆነ እራሱ አናቅም። አስቸጋሪ ነው ግን ታስገድጂ ነው። በቃ ተይ፣ ለአራተኛ ጊዜ ልንገርሽ ለምን አትሰሚኝም ነው ለምን? ምን አደረግኩሽ? እንደፈለግክ ማለት ምን ያሰብርሻለሁ? ምን እንዳይፈጠር ነው? አባት ተረጋጋ እንጂ። ምን እንዳይፈጠር ነው? ቆይ መታመሚ አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ እንዳትነኪኝ ሆንሽ እሽ። ወንድ የሚቀ ይልቅቅ። ሰማሽኝ አይደል እዚህ ጋር ብርጭቆ ምናምን ስለሰረበትሽ የሚለወጥ ነገር የለም። ምንም አታመች እንደዚህ ስነ ስርዓት ይዘሽ ምን ሆነሽ ነው ብለ መጠየቅ ነበረብን፣ መደንገጥ ነበረብን። ብሩኬ ማ ያስደነገጠው፣ ልጁ ስለሆነ አሁን ስለ ህመሟ ምንም ማሰብ አይችልም። ባይዘወይ ምንም ነገር ማለት ያ ታማ ነው ያስታውቃል፣ ፊቷ ምናምን አይታችሁ ከሆነ እኔ ግን የመሰለኝ ከመታመሟ በላይ ስለደነገጠች እንደዛ የሆነች ነው። ብሩኬም እንደዛ አድርጎ ሊረዳው ይችላል። ባይዘወይ አሁን ከብሩኬ በላይ መረጋጋት የሚጠበቅባት ሃይሚ ነች። ማባበል የሚጠበቅባት ሃይሚ ነች። ምክንያቱም በቃ ይሄኮ ፊት ለፊት እሱ እያየው ያለው እውነት ስለሆነ ነው። እሱ ለመረዳት እሷ መረጋጋት አለባት። በእልህ ምናምን እንደዚህ ብትለው አሁን በአይኑ እያየ የነበረውን ታሪክ ምንም ሊሰማት አይችልም። ያልተፈጠረውን ታሪክ አይምሮ ላይ ኦልሬዲ ስለፈጠረ እሱ በምንም ታምር ሊረዳት አይችልም። ሃይሚ አሁን በእንደዚህ ምናምን ገንፍላ በምታወራው መንገድ ጭራሽ የማይሆን ነገር ነው ነው ያልከው ቅድሚያ ማለት ነው እና ያየሁት ምን እንድልልሽ ነው ታዲያ? እንዴት ነው የምታስበው? እኔ አንተን መስላለሁ? ሴትዩ በር ከፍቶ እኔ አንተን መስላለሁ ወይ? አንቺ የምትወሪው ነገር ስነ ስርዓትሽ እሺ? መማታት ነው ያሰብከው? ሃይሚ ለምን? ንገሪኝ። መማታት አይደለም። አትንኪኝ ሴት ስለሆንሽ ምናምን በቃ አትፈታተኝ። እኔ ለሰላም ነው የመጣሁት እሺ ዛሬ? እሺ ሂድልኝ። አባ በቃ ውጣ። እሺ አንተ እንዳትዋሪኝ ከቻልክ ዝም በል። ይወጣልኛእኮ እንዳታወራኛ በቃ የምሬ ነው። እንጣላለንምንቀያየምካልፈለገችጣ ቤተሰብ ፍሬንድ ደግሞ ምን አስቦ ነው ካልፈለገች ውጣላት ምናምን ነገር፣ ፍቅረኛዎች እንደሆኑ እዚህ ጋር እያየ እሱ ማነው እንደዚህ ተከራካሪ መሀል ላይ ያደር መቼም ማይምን ተለ በ ስትታመም ነው ይዟት የመጣሁ አይደለ፣ እኔ ስትታመም ነው ያመጣኋት ምናምን ብሎ ፍቅረኛሞች እንደሆኑ ካወቀ ላሽ ብለው መዞር ነው፣ ያለውን እውነት አስረድቶ መሄድ ነው። ውጣላት ምናምን ብሎ እኮ ግብግብ ሊፈጥር ነው። እጁን ይዞ ምናምን ጎትቶ ሊያስወጣው ማለት ነው።

ይዘው ይሄ በጣም ከልክ ያለፈ ነገር ነው። ማለት የሰው ቤት ሄዳችሁ ምናምን በዚህ ደረጃ እንጣላለን ብላችሁ ታስባላችሁ? ማለት ሁለቱ ፍቅረኛሞች እንደሆኑ እያወቃችሁ ሌላ ሶስተኛ ሰው ሆናችሁ ራሳችሁ ብታስቡት በልጁ ቦታ ብትሆኑ እንጣላለን ብላችሁ ታስባላችሁ? ማለት ይሄን ያልግብ ግብ እፈጥራለሁ ምናምን ብላችሁ ታስባላችሁ? እኔ እንጃ፣ እኔ አይመስለኝ ማለት ሁለቱ ፍቅረኛሞች እንደሆኑ ካወቅኩና ከገባኝ፣ አያ አባቴ በቃ ተረጋጋ፣ ምናምን እንደዚህ አይደለም ብዬ ነገሩን እኔ እንደዚህ እንደዚህ አምጥቻት ነው ምናምን ብዬ ራሴን አስረድቼ ምናምን ይሄዳሉ። በቃ አለቀ። ከዛ ውጪ ግን ውጣ ካለች ውጣ ምናምን ብሎ እሱ ዋነኛ ራሱን እንትን አድርጎ እኮ በቃ እንደዚህ ግብግብ ከልጁ ጋር መፍጠሩ አረ ኖርማል አደለም። በዛ ላይ ልጁ ምን ያህል ብሩኬን እንዴት ውስጥ እንደሆነ አይታችኋል እኮ

አረ ቤተሰብ እንግዲህ በጣም በሚያስጠላ በሚያስጠላና በሚደብር ሁኔታ ሰርፕራይዛችን ተጦልቧል። ዛሬም የእውነት በጣም ነው የሚደብረው። እግዚአብሔርን እኔ በቃ አልጠበቅኩም ታውቃላችሁ። የሆነ በቃ ዛሬ ታርቁ ምናምን በጣም ሁለቱም ተረጋግተው ምናምን ነገር ተገናኝተው አውርተው ሁሉ ነገር ተስተካክሎ ምናምን በቃ ሶልቭ ይሆናል ምናምን ብዬ ነበር። ባለፈው ኬዞች ምናምን የነበሩት ነገሮች ከዛ ከነሱ አልፈው ደግሞ ከጓደኞቻቸው ጋር ምናምን የነበራቸው እንትን ራሱ የሻከረው ነገር ራሱ አሁን ይስተካከላል ምናምን ብዬ ነበር ያሰብኩት ታውቃላችሁ። ግን ምንም በቃ ባለፈው እንዳልኩት ነበር ይሄ ነገር እየሰፋ ከሄደ በሱ በኩል የመጣው ነገር በእሷ ጋ ይመጣል ብዬ ነበረ፣ እንዳልኩትም አሁን ደግሞ ኬዙ በእሷ በኩል የሆነ ሴራ ነገር መስሎ ጥንስስ ብሎ ቁጭ አለ ማለት። አሁን ብሩኬ ምንድን ነው የሚመስለው? ሌላ ታሪክ ነው የሚያስበው። እንዳለውም አሁን ልጁ የእውነት ማቀት አሟታል። እሺ፣ አሟት ያመጣት ልጅ ሆኖ እያለ ራሱ ብሩኬ ይሄን ጭራሽ ሊታየውም ሊረዳም አይችልም፣ ባይዘው አሁን ደግሞ መልሳ እሷ እሱን ለማስረዳት ራሱ እንግዲህ እንዴት አድርገን እንዴት አድርገን ብሩኬን አሳምነን እሱ ተረድቶ ምናምን እንደሚመለሱ አላውቅም። የእውነት ለመናገር ማለት ሀይሚ በታምር እንደዚህ ልንጠረጥራት አንችልም፣ ታደርጋለች ብለን ልናስብ አንችልም። ልጁ ግብ ግብ መፍጠሩ ግን አሁን ብሩኬ ይሄንን የባሰ እንዲያስብ ያደርጋል፣ የበለጠ ወደዛ ነገር እንዲሄድ ያደርጓል። እናንተ የሆነ ሰው እንደዚህ መጥቶ ቤት ብታገኙት ምን ሊሰማችሁ ይችላል ብላችሁ አስቡት። ከዛ በኋላ ቢያስረዳችሁ እራሱ የያዘው ሃይሚ ብታስረዳዋን ብሩኬን ይረዳታሉ የሚለው ነገር ነው። አሁን ትልቁ ጥያቄ ትልቁ ችግር ማለት ገና የእሱን ችግር ሳንፈታ አሁን ደግሞ የእሷን ችግር ሌላ የታሰረ ነገር ደግሞ ልንፈታ ነው ማለት ነው። ከእንደገና ደግሞ በእሷ ግብግብ ተረጋጋ ትረጋጉ ልንል ነው። ይሄ ነገር በጣም እየሰፋ ነው። ከዚህ በኋላ የመገናኘት እድላቸው የበለጠ እየሻከረ እየሻከረ እየሻከረ ሄደ ማለት ነው። ይሄ በቃ መጀመሪያ የጠነሰሱ ሱ በጣም ከባድ ሴራን የጠነሰሰባት ይህ ምቀኞቻቸው በጣም የሰፉ ናቸው። ዘመኑ ግን ምን ይሁን ምን ምቀኛ የበለጠ ይሰፋ ይሰፋ ይሰፋ ይሆናል እንጂ እነዚህ ልጆች መታረቃቸው እኮ አይቀርም። ኤኒዌይስ ግን ያው ዛሬ ያያችሁትን ይመስል ነበር። በጣም ደባሪ ነበር። መጀመሪያው አሪፍ ነገር ቢሆንም መጨረሻው ግን አስደባሪ ሆኗል። መልካም ምሽት። እስቲ እንግዲህ ሰብስክራይብ ማድረግ እንዳረሱ